የኢየሱስ ክርስቶስ የትንሣኤ በዓሉ እንኳን አደረሳችሁ ላለው ለተሰው ወንድሞቻችን የህልና ጸሎት እናደርጋለን። ከዛ በመቀጠል እንኳን ደህና እንኳን ደህና መጣችሁና እንኳን አደረሳችሁ መልእክት በኃይለ ማርያም ማሞ ብርጌድ ዋና አዛዥ ፋኖ ተመላሽ መንግስቴ ጋር መልእክት ይተላለፋል። ከዛ በመቀጠል በጋዜጠኛ አባዬ ወይም በዚህ ፈለፊት የምታዩት ስለ ኃይለ ማርያም ማሞ አጭር ታሪክ ይቀርብልናል። ከዛ በመቀጠል እንኳን አደረሳችሁ አጭር መልእክት በ የኃይለማርያም ማሞ ብርጌድ አስተዳደር ኢንጂነር ተደገው ሽፈራ ይቀርብልናል። ከዛ በመቀጠል የአንድ ዓመት ከስምንት ወር የብርጌዷን የኃይለማርያም ማሞ ብርጌድ የጉዞ እንቅስቃሴ ይቀርብልናል። እሱን ደግሞ የሚያቀርብልን የህዝብ ግንኙነት በፋኖ ሴሻዊ ተክሌ ይቀርብልናል። ተክ ነውሳሳ ከዛ በመቀጠል ከሰም ክፍለ ጦር ፋይናንስ ኃላፊ በፋኖ ጋሽ ምክሩ ብዙነህ እንኳን አደረሳችሁ መልእክት ይቀጥላል ማለት ነው። ከዛ አጭር መልእክት በከሰም ክፍለ ጦር አስተዳደር በፋኖ እሸቱ ተክለ ማርያም ይቀርብልናል። ከዛ በመቀጠል ደግሞ የተለያዩ ጥያቄና መልስ ወደዶች አሉ፣ በተወዳዳሪዎች ቀጥታ ተወዳዳሪዎች አሉ። እሱ ይቀርብልናል። በመጨረሻም የሽልማት ፕሮግራም ይደረጋል። የሽልማት ፕሮግራሙን የሚያደርግልን በፋኖ ሻለቃ ደመቀ። የአቋም መግለጫ አለን። የአቋም መግለጫውን በምክትል ኦፕሬሽናል ማለት ነው በፋኖ መለሰ ካሴ ይቀርብልናል። ከዛ መቀጠል የማጠቃለያ ንግግር በፋኖ ወይም በኃይለማርያም ማሞ ብርጌድ ዋና አዛዥ ደመላሽ መንግስት ይቀርብልናል። ከዛ የፎቶ ፕሮግራም አለን። በመጨረሻ የምሳ ፕሮግራም ይኖረናል። ከዚህ በተጨማሪ ልዩ ልዩ መዝናኛ ቀንዶች ካሉ እነሱ በመሃል ማስገባት እንችላለን ማለት ነው። መልካም ቆይታ። አሁን ወደ መጀመሪያው ፕሮግራማችን የምንሄደው ለአማራ ህዝብ ህይወታቸውን ደማቸውን ለገበሩ ህሊና ጸሎት ለአንድ ደቂቃ እናደርጋለን። የህሊና ጸሎት እናስጀምር። አንድ ሰው ለአማራ ክብር ሲሉ አጥንታቸውን ለከሰከሱ ደማቸውን ላፈሰሱ ህይወታቸውን ለገበሩ ጓዶቻችን የአንድ ደቂቃ የህሊና ጸሎት ለማድረግ አንገታች እሺ፣ እሺ እናመሰግናለን። ከዚህ በመቀጠል የእንኳን ደህና መጣችሁና እንኳን አደረሳችሁ መልእክት በኃይለ ማርያም ማሞ ብርጌድ ዋና አዛዥ ፋኖ በመላሽ መንግስቴ ወደዚህ መጥቶ መልእክቱን ያስተላልፋል። ሰላም ናችሁ? አግኝ እንዴት ናችሁ?

እንኳን ለ2017 ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ፣ አደረሰን። በብርጌዳችን ለአንድ ዓመት ከስምንት ወር በርካታ ውጣ ውረዶችን በመቋቋም ሥራ ሲሠራ ቆይቷል። በመሆኑም ብርጌዳችን ውስጥ በርካታ የውስጥ ችግሮች ቢገጥሙንም የመጣበት የወጣንበትን ዓላማ የተሰው ወንድሞቻችንንና የአማራን ህዝብ ህልውና አደጋ በማሰብ ችግራችንን በአጽኖት በመረዳት በውይይት ፈተን አሁን አለንበት ደረጃ ላይ ደርሰናል። የተከበራችሁ የብርጌዳችን የቁርጥ ቀን ልጆች ጠላት፣ አፍርሰናቸዋል በትነናቸዋል እያለ ቢደሰኩርም እኛ ግን እንደ ችቦ በርተን እንደ አበባ ፈቅተን እንደ አንበሳ ተቆጥተን አሁንም የጠላትን አከርካሪ ሰብረን ወደፊት እንጓዛለን። ይሁዳ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በሰላሳ ዲናር እንደሸጠው ሚኒሻና አድማ ብተና የአማራን ህዝብ በሶስት ሽብር ሸጦታል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከመቃብር ተነስቷል። እኛም ከዚህ ምድር እንዳንኖር የተፈረደብን የሞት ውሳኔ ወጥመድ በመበጣጠስ የአማራ ህዝብ ህልውና አስከብረንና ነፃ አውጥተን ከሌሎች ህዝቦች ጋር በመሆን ኢትዮጵያን እንገነባለን። በድጋሚ እንኳን አደረሳችሁ። አመሰግናለሁ። አይሰማም አይሰማም። ወደ ቀጣይ ፕሮግራም እናልፋለን። እሺ ከዚህ በመቀጠል ጋዜጠኛ አባየ ሰይፈ ስለ ኃይለ ማርያም ማሞ አጭር ህይወት ታሪክ ያነብልናል። ያው ብዙ ስለሆነ ያለው ወደዛው እንቀጥላለን። እሺ አመሰግናለሁ። በቅርቢያም እንኳን ለጌታችን ለብዳታችን በዓለ ትንሣኤው አደረሳችሁ አደረሰን እያልኩ በቅድሚያማ በቀደሚያአን ጠር ምት ግጥም አቀርብላችሁ እና ወደ አርበኛ ሀይለማርያም ማሞ ትረካ እናልፋለን ማለት ነው። ጌታዬን ሰቀሉት ይላሉ የጾሙት ትንሣኤ ጨርሰን ልንፈታ ማታ አ አምታ አንተ ሚስትሪ ዋልታ እርሱን እናስበው ስለተሰቀለልን ጌታ፣ መች ለራሱ ነበር በሆ መከራ መስቀል ተሸክሞ የወጣ ተራራ ሳጎር ሱት የሚናከስ ሰው ክፉ ነውና፣ ቡሩን ቢያበራ ጎባጣውን ቢያቃና፣ ጌታዬ ሰቀሉት አይሆን ጨከም እና በቀጠል ወደ ሀይለማርያም ማሞ ትረካ እናልፋለን ማለት ነው። ሀይለማርያም ማሞ በሸዋ ጠቅላይ ግዛት በሰላሌ አውራጃ ያያ ኮኮማ በተባለ ቀበሌ በ1896 ዓም ተወለደ። ትምህርቱን በተፈሪ መኮንን ትምህርት ቤት ከመጀመሩ አስቀድሞ በመንደሩ በሚገኘው ቤተክርስቲያን መሠረታዊ ትምህርትም ተምሯል። ኃይለ ማርያም ማሞ የጀግናው የደጃዝማች ኃይሌ አንዳርጋቸው የልጅ ልጅ ነው። ሀይለማርያም ማሞ በወጣትነት እድሜው በግብርና ስራ ተሰማርቶ ሰርተዋል። ስሙ ዘውዴ የተባለ ልጅም ወልደዋል። የአርበኝነት ዘመን ሃይለማርያም ማሞ ሚያዝያ 26 ቀን 1928 ዓመተ ምህረት በሰላሳ ሁለት ዓመት ዕድሜው ከደብረ ብርሃን ጫጫ ተነስቶ ወደ አዲስ አበባ እየገሰገሰ በነበረው የፋሽስት ጦር ላይ ጦርነት ገጥሞ አንድ መቶ ሰባ የፋሽስት ወታደሮች ሲማርኩ ከተማረኩት ውስጥ ሁለቱ የሕክምና ዶክተሮች ሲገኙበት ከተያዙ ከጥቂት ቀናት በኋላም ምርኮኞቹ ተለቀዋል። ሀይለማርያም ማሞ በፋሽስት ጦር ላይ የተቀዳጀው ይህ ድል ከሸዋር በንዶች መካከል የቀዳሚነት ስፍራውን ይዘዋል ብሎም እንዳያምን ያደረገው ድል መሆኑን የታሪክ ጸሐፊው ሰለሞን ገብረ እግዚአብሔር ያስረዳል። ኃይለ ማርያም ማሞ ይህን ጥቃት በጠላት ላይ በፈጸመ በማግስቱ የፋሽስት ጦር አዲስ አበባ መቆጣጠር ችሏል። የኢትዮጵያ ወታደራዊ አመራሮች አዲስ አበባ ለቀው እንደወጡ ኃይለ ማርያም ማሞ በአዲስ አበባ ዙሪያ የደፈጣ ውጊያን ቀጠለ። በተጨማሪም በኃይለ ማርያም ማሞ በሰላሌ ሙገር ደብረ ብርሃን በመንዝና ተብለት በቡልጋና በሰሜን ሰላሌ አርበኞችን በማስተባበር ጠላትን መፋለም ተያያዘው። ባሃመሌ ወር 928 ዓመ ም አንዳንድ የአርበኞች ግንባር መሪዎች እጃቸውን ለጠላት ምስጠታቸውን ተከትሎ ኃይለማርያም ማሞ የትግል ስፍራውን ወደ ተኩለት አዞረ። የኃይለማርያም ማሞ የደፈፃ ውጊያ የአርበኝነት እንቅስቃሴ በፋሽስታሊ ዘንድ ከፍተኛ ውስጭትን ፈጠረ። ኃይለማርያም ማሞ ጦር በውጊያ ለመቋቋም በማሰብ የደብረ ብርሃንን ጦር አዛዥ የሆነው የፋሽስት ጀኔራል ሮጌሮ ትሬሺያ በአካባቢው የሚገኙትን የእርሱን ወታደሮትል ማሰባሰብ ጦሩም ማጠናከርም ጀመረ። በዚህ መልኩ ኃይለማርያምን በተለያዩ የውጊያ አውዶች የገጠመው የፋሽስት ጦር ድል አልቀናውም። ጀግኖቹ የኃይለማርያም ተዋጊ አርበኞች በብዙ መቶ የሚቆጠሩ የጠላት ወታደሮችን በመግደልና የተለያዩ መሳሪያዎችንም በመማረግ ከፍተኛ ደን አስመዝግበዋል። በሰኔ ወር 930 ዓ.ም የፋሽስት ወታደሮች በክልሉ ያለው ተቃውሞን ለማረጋጋት ሲሉ ጎበርና በዙሪያ ያሉትን ዳግማ አካባቢዎችን ድጋሚ አካባቢዎችን ከበው ነበረ። በዚህ ጊዜ ሀይለማርያም ማሞ አምስት መቶ የሚሆኑ ወታደሮችን አሰልፎ የጠላት መመለሻ ስፍራን ወይም ኮሪደር ሰብሮ ለመግባት ከፍተኛ ውጊያ አድርጎ ነበረ። በሞልጋ ጎርፎ ከተባለው ስፍራ በተደረገው በዚህ ከባድ ውጊያ ላይ ሀይለማርያም ማሞ ሰኔ ስድስት ቀን 930 ዓ ም በጥይት ተመቶ ከፍተኛ የመቁሰል አደጋ ደረሰበት። የአንበሶች አንበሳ የጀግኖችን ጀግና ሆኖ ስሙን በወርቅ ቀለም አስመዝግቦ እጅግ የላቅና ገናና የአርበኝነት ታሪክ ሰርቶ ገና በወጣትነት እድሜ በተወለደ በ34 ዓመቱ ሕይወቱን ለእናት ሀገሩ አሳልፎ ሰጥቷል። ለልጅ ሀይለማርያም ማሞ ጀድና ጀግንነት ከተገጠሙ ግጥሞች መካከል ኃይለማርያም ማሞ የጦሩ ገበሬ ፈረሱን እንደሰው አስታጥቀው፣ ስሬ ኃይለማርያም ማሞ የጦሩ ገበሬ እያላጋው መጣ ነጮን ከነጭ በሬ ኃይለማርያም ማሞ የጦር ገበሬ ይህ ሰላቶ ነዳው እንደነበሬ ነበሬ መተኮስንማ ማንም ይተኩሳል፣ ኃይለማርያም ማሞ አንጀት ይበጥሳል ተብሎም ተገጥሞለታል። ኧረ ሞራል ያንሰናል። እርጋች እኛ አባቶቻችን ልጆችን የምንለው ታዲያ ለምንድን ነው? ለዚህ አይደለም። ኧረ ሞራል ያንሰናል። እናመሰግናለን፣ ወንድማችን እናመሰግናለን። ከዚህ በመቀጠል አሁንም የእንኳን አደረሳችሁ አጭር መልእክት ነው በኃይለማርያም ማሞ ብርጌት ዋና አስተዳዳሪ ኢንጂነር እደጋው ሽፈራ ሞራል ሸኙልኝ።